ታዲያስ አዲስ ቅድም እንግዲህ ዞን ስድስት አያት እሳት አደጋ አለው ያጣሩልን አለን በዚህ ጉዳይ ላይ መረጃ እንዲሰጡ እንደወላ አድርገናል እውነት አለ ወይ አቶ ንጋቱ እንደምን አሉ እግዚአብሔር ይመስገን ሰላም ነዎት ይመስገን ደህና ነን አድማጫችን ዞን አምስት አያት እሳት አደጋ አለ እስኪያጣሩ አለን እና የደረሳችሁ መረጃ አለ እኛ ጋር ዛሬ ምንም አይነት የእሳት አደጋ ፍሬ አልመጣም ከተማችን እንግዲህ ከእሳትና ከመሰል አደጋዎች ዛሬ አላጋጠመም። የእሳት አደጋ መረጃዎች በተለያየ መንገድ ለእናንተ መድረሱ አንድ ነገር ሆኖ፣ ግን ለእኛ ቀድሞ ጥሪ ቢነገረን የተሻለ ነው የሚሆነው። እንግዲህ ብዙ ጊዜ እንዲህ አይነት አደጋዎች አጋጥሞ ከሆነ ቪዲዮ እየተቀረጸ ወደ የቲክቶኩ ከመሄድ በፊት መጀመሪያ የሚቀድመው ለኮሚሽን መስሪያ ቤታችን ሪፖርት ማድረግ እኛ ቦታው ላይ ፈጥነን ደርሰን ሊደርስ የሚችልን አደጋ የጉዳት መጠኑን መቀነስ የምንችልበትን እድል እንፈጥራለን። እንግዲህ አሁን ለእናንተ የደረሰው መረጃ ለኮሚሽን መስሪያ ቤታችን ምንም ጥሪ አልመጣም። አሁን ከአንድ ደቂቃ በፊትም አፕዴት የሆነ መረጃ ጠይቄ ነበር። ዛሬ ምንም የእሳት አደጋ ጥሪ አልመጣም። እንግዲህ አሁን የቅርብ ጊዜ መረጃ ከሆነ ቦታው ስፔሲፊክ ቦታው እንደገና ቢነገረን አሁንም ለመሄድ ዝግጁ ነን። እንግዲህ አንዳንድ ጊዜ የሀሰት መረጃዎችን በግለሰብ ደረጃ የሚለቀቁበት ሁኔታ ይኖራል። ትክክለኛ አደጋ ቢያጋጥም አንድ ሰው አይደለም ሊያገኝ ቦታው ላይ ብዙ ሰዎች ስለሚኖሩ አንድ ሰው ሊደውል የሚችልበት እድል አለ እና አንዳንድ ጊዜ እንዲህ አይነት ክል ያልሆኑ መረጃዎችም ሊወጡ የሚችሉበት እኛን አጣሩ ብሎ እኛን ከመጠየቅ ወደ እናንተ እንደወል አድርጎ ሬህን እሳት አጥፉት ማለት ይቀላል፣ ነው የሚሉት። እርሱ በቃ በደንብ ገልጸዋል። ሰብሻ በደንብ ገልጸዋል። ያኛው መረጃ እሳት አደጋ መከሰቱን መረጃው መንገር አንድ ነገር ሆኖ ግን ዝርዝር ጉዳዮቹ የተሟሉ መረጃዎች፣ ግልጽ የሆኑ መረጃዎች ለእኛ ቢተውልን የተሻለ ነው የሚሆነው። ጥቆማው ግን ለሬዲዮ ጣቢያም ሊነገር ይችላል። አንዳንድ ጊዜ ስልክ ቁጥሩን ያለማወቅ ሁኔታ ለሚኖር በዚህ አጋጣሚ እንደገና አስታውሷቸው እስኪ ዘጠኝ ሰላሳ ዘጠኝ፣ ቀላል ዘጠኝ ሰላሳ ዘጠኝ ማንኛውም ኮድ የለውም። ዘጠኝ ሶስት ዘጠኝ አሜሪካኑ፣ ዘጠኝ አንዳንድን እናውቀዋለን፣ ሰላሳ ዘጠኝ ግን አናውቀውም። የእሳት አደጋ ቢያጋጥም የአሜሪካ እሳት አደጋ አይደለም የሚመጣው እና የእኛ ያዙ ግን እውነት አሁን ቅድም ያሉት ናይን ዋን ዋንን አሁን ማያቆይ ብዙ ሰው ያውቃል ላይ ጋር መጻፋቶችም ይችላሉ ፊልም ካሳት አደጋ ነው እሱ። ለኢትዮጵያ ቃጠሎ ግን የሚያስፈልገው ዘጠኝ ሦስት ዘጠኝ ነው እንጂ ያኛው አይመጣም። አይመጣ አይመጣ አይመጣ። አይ ጥሩ ነው። ከዛ ይልቅ ግን ምናልባት ያየሁት አንድ አደጋ ግን ነበረ ዛሬ ጠዋት ዮሴፍ ቤተክርስቲያን አካባቢ ምንድን ነው አቶ ንጋቱ? እሱ ትክክለኛ መረጃ ነው። ንፋስ ስልክ ላፍቶ ክፍለ ከተማ ዮሴፍ ቤተክርስቲያን አካባቢ ነው። በአንድ የኮንስትራክሽን ስራ ድርጅት ላይ ሲሚንቶና አሸዋ የሚቀላቀል የሚሰሩ አለ አደለም? እሱ እንግዲህ ቀን ቀን ስራውን ሲያከናውን ከቆየ በኋላ ምሽቱንም ይሰራሉ። ጠዋት ማለዳ ላይ ጽዳት ስለሚያስፈልገው የዘውትር ስራቸው ነው እንግዲህ ይህንን ስራ ለማከናወን የገባ እድሜው የሀያ ሰባት አመት ወጣት ማሽኑን በማጽዳት ሂደት ላይ እያለ የዚህ የሚክሰሩ ማሽን በሩ በድንገት ተዘግቶ አናቱ ላይ ከባድ ጉዳት ደርሶበት እንግዲህ በደረሰበት አደጋ ምክንያት ህይወቱን አጥቷል። ወዲያው ነው ህይወቱ ያለፈው። እንግዲህ አደጋ ጊዜ ሰራተኞቻችን ቦታው ላይ ፈጥነው ቢደርሱም ቀደም ብሎ በደረሰበት አደጋ ህይወቱ አልፏል። ነገር ግን በእኛ በኩል የተሰጠው አገልግሎት አስክሬኑን እንግዲህ ከዚህ ከሚክሰር ውስጥ የማውጣት ስራ ነው። እንግዲህ ይሄም ከአርባ አምስት ደቂቃ በላይ ፈጅቷል። ያው በጥንቃቄ መውጣት ስላለበት ነው። እንግዲህ እንዲህ አይነት ነገሮች ከዚህ በፊትም በተደጋጋሚ አጋጥመዋል። ማሽኖች ስራቸውን ካቆሙ በኋላ ጽዳት ይከናወንባቸዋል። በተለይ ደግሞ ይህ እንኳን ከኤሌክትሪክ ጋር የሚገናኝ አይደለም። የኤሌክትሪክ ሶኬት ሳይነቀል በማጽዳት ሂደት ላይ ኤሌክትሪክ በድንገት እየመጣ በሚያሳዝን ሁኔታ በዚህ አመት እንኳን ሁለት ሰዎች ህይወታቸው አልፏል። እና እንዲህ አይነት መዘናጋቶች ትክክል አይደሉም። በተለይ ይሄ ድርጅት ትልቅ ድርጅት ነው። ለተለያዩ የኮንስትራክሽን ከተማችን ውስጥ ለሚከናወኑ የኮንስትራክሽን ስራዎች እቃ የሚያቀርብ እና ይህንኑ አርማታ ስራዎችን የሚያከናውን ነው። እንግዲህ ልምድ ያለው ተቋም ነው። በዚህ ደረጃ መዘናጋት አልነበረም። በተለይ ሰራተኞቻቸውን ኦሬንት ማድረግ ያስፈልጋል። እንዲህ አይነት ስራዎች ሲከናወኑ የአደጋ ደህንነት መስፈርት ተጠብቀው በጥንቃቄ መሰራት ይኖርባቸዋል። እንግዲህ የአደጋ ጊዜ ሰራተኞቻችን ቦታው ላይ አይተው እንደታዘቡት አደጋውን መከላከል የሚቻልበት ተገቢውን ጥንቃቄ ቢደረግ እንዲህ አይነት አደጋ አጋጥምም ነበር። እንግዲህ በሚያሳዝን ሁኔታ በማለዳ የዚሁን ወጣት ህይወት አተናል። እንግዲህ መሰል ስራዎች የሚያከናውኑ በዚህ ዘርፍ ላይ ያሉ እንዲህ አይነት ነገሮች እንግዲህ ትምህርትም ስለሚሆኑን ጥንቃቄ ይደረግ የሚለውን ለማከል ነው። የኛው መረጃ ትክክል ነው ሰሻ ያው እንግዲህ ከአደጋ ይሰውር ነው። አደጋ ማጥፋት አይቻልም፣ መቀነስ ግን ይቻላል። በማንኛውም እንቅስቃሴ ላይ ጥንቃቄ ማድረግ፣ ቀልብን ሰብሰብ አድርጎ መንቀሳቀስ ይበጃል እያሉ ነው አቶ ንጋቱ። ስለሰጡን መረጃ ከልብ ከልብ የምናመሰግነው መልካም አመሻሽ ብያሉ አቶ ንጋቱ። አመሰግናለሁ። በያላችሁበት ጥሩ ጊዜ ነው የምንመኘው። ያው እንግዲህ አድማጫችን የነገረ ነገር አንደኛው ልክ ነው የሰማ ነው። አንደኛው ግን አንደኛው መረጃ መቅረብ አለበት፣ አልቀረበም። እሳቸው ያሉት ጥንቃቄ ያስፈልጋል። በጣም ጥንቃቄ ያስፈልጋል። ህይወት አይደገምም። ያው ነብሴ ማር ነው